ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተግናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዚህ የአመሻሹ የስፖርት የመረጃ ሰዓታችን ላይ እንደተለመደው የዝውውር ጉዳዮችን በስፋት እናነሳለን። ትልልቆቹን የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን በስፋት ጠቅላላ አድርገን ወደ እናንተ እናደርሳለን። ሀሳብ አስተያየቶቻችሁ ልታጋሩ እንችላላችሁ። ቪዲዮዎቻችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ሀሳብ አስተያየቶቻችሁን ልታጋሩ እንችላላችሁ። ፎርዋርድ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። አብራችሁኝ ይቆዩ። ቶትንሃሞች በዚህ ክረምት አንድ ኮኮብን መሸጥ ይፈልጋሉ። ቶትንሃም ሆትስፐርስ በውድድር አመቱ መጨረሻ ሪቻርልሰንን በመሸጥ ገንዘብ ለማግኘት ተዘጋጅተዋል። ኤቨርተኖችም ወደ ክለቡ ሊመልሱ ተስፋ አድርገዋል። እንደ ቲቪ አረፉት ቦል ዘገባ ከሆነም ቶተንሃም እሱን በቋሚነት ለማስፈረም ግፊት እያደረጉ ቢሆንም ኤቨርተን ግን በውሰት ላይ ያስፈረሙት ነው ፍላጎት ያላቸው ዘገባው እንግዲህ ቶትንሃም የመግዛት ግዴታን በስምምነት ውስጥ ለማካተትም እንደሚፈልግም ነው የተናገረው። ሆኖም ግን ንግግሮች ገና ያለቀ ደረጃ ላይ አይደሉም። ሪቻርልሰን ቶትንሃምን እንግዲህ ከተቀላቀለ በኋላ የሚመጣውን ያክል እንግዲህ መጫወት አልቻለም፣ የሚጠበቅበትን ያክል። የሰሜን ለንደን ቡድን ለአጥቂው ወደ 60 ሚሊዮን ፓውንድም ከፍለው እንደነበር ነው የሚነገረው። ተጫዋቹ ግን ሲያመጡ ታሪኬንን በበቂ ሁኔታ ይተካዋል ተብሎ ቢመጣም ነገር ግን ያ ነገር ግን ማድረግ አልቻለም። ብራዚላዊው በቶትንሃም በጣም ደካማ ነበር። ለለንደኑ ክለብም በ84 ጨዋታዎች ሀያ ገቦችን ነበር ማስቆጠር የቻለው። ብራዚላዊው በባህሪው ምክንያት ትችትን በተደጋጋሚ አስተናግዷል። የሪቻርለሰን ፊርማ ለቶትንሃም ያልተሳካ መሆኑ ግልጽ ነው። እሱን መሸጥ መፈለጋቸውም ምንም የሚያስደንቅ ነገር የለውም። ለተጫዋቹ ከፍተኛ መጠን ያለው ገንዘብ መልሰው በክረምቱ ማግኘት ከቻሉ አጥቂውን ለማስፈረም ይፈልጋሉ። ምንም እንኳን ባለፈው ክረምት ዶሚኒክ ሶላንኬን ቢያስፈርሙም፣ እንግሊዛዊው የፊት መስመር አጥቂ ግን በቋሚነት ግቦችን ማስቆጠር አልቻለም። በፊት መስመሩ ላይ ውስጥ የበለጠ ጥልቀት ያስፈልጋቸዋል። ሌላ ግብ አስቆጣሪ በክረምት በቶትናም ይጠበቃል የተባለው የኤቨርተን መመለስ ለሪቻርልሰን ተስማሚ ነው ይበንድ እንዳለ ሪቻርልሰን ወደ ቀድሞ ክለቡ መመለስም ለደቡብ አሜሪካዊው ተስማሚ ሊሆን ይችላል። ሪቻርልሰን በቅርብ ጊዜ ለቶትናም መደበኛ ጀማሪ ያልሆነም ኤቨርተኖች የሚፈልገውን ነገር ሊሰጡትም ይችላሉ። ዶሚኒክ አልቨር ለዌን በክረምት ነጻ ይለቃል ተብሎ ይጠበቃል። ኤቨርተኖች ብራዚላዊውን በዚህ ተጫዋች መተካትም ይፈልጋሉ ሁለቱ ክለቦችም ለሁለቱ እንግዲህ የሚጠቀም ስምምነትን መፍጠር ይችሉ እንደሆነ ወደፊት የሚታይ ነው ነገር ግን ብራዚላዊው ሪቻርልሰን አሁን ላይ ደግሞ ለማምጣት ሙከራዎችን እያደረጉ ነው ኤቨርተኖች እንግሊዛዊው ተጫዋች የቸልሲ ከፍተኛ ዝውውር ኢላማ ነው እየተባለም ይገኛል እንግዲህ ቸልሲዎች በክረምቱ ዋና ዋና ኢላማዎች አድርገው የአስተን ቪላውን ኮኮ ሞርጋን ሮጀርስን እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ቸልሲዎች በክረምቱ የተጫዋቾች የዝውውር መስኮት ዋና ኢላማቸው አድርገው የአስተን ቪላውን ኮኮ ሞርጋን ሮጀርስን እየፈለጉ ነው። ሰሚያዎቹ በማጥቃት ክልል ውስጥም ለማጠናከር ፍላጎት አላቸው። ሮጀርስም እንዲሁ ለማምጣት እድል እንዳላቸው የተሰማቸው ይመስላል ሲል ከኢንዲፔንደንት የወጣው መረጃ ነው። ይህም ያሳየው ምናልባትም እንግዲህ አስተን ቪላ በሁሉም ውድድሮች 14 ጎሎችንና 10 አሲስቶችን ያስመዘገበውንና በሊጉ ድንቅ ብቃቱን ካረጋገጠ በኋላ እንደ ሮጀርስ ያለ የኮከብ ተጫዋቹን ለመሸጥ ዝግጁ ሊሆኑ የሚችሉ አይመስልም። አሁንም እንግዲህ ቪላ በፋይናንሽል ፌርፕላይ ላይ ጫና ምክንያት ባለፈው ዓመት እንደ ዳግላስ ሎዊስ ያለ ተጫዋችም አይተናነሰም። ስለዚህ ምናልባት ቸልሲ ሞርጋን ሮጀርስን የቪላን ሁኔታ ሊጠቀምበት ይችላል ተብሎም ነው የሚጠበቀው። የሁለት ዓመቱ ተጫዋች ራሱን በሊጉ እያሳየ ሲሆን ወደ ትልቅ ክለብ ሊሸጋገርም የቀረው ትንሽ ጊዜ ይመስላል። ሞርጋን ሮጀርስ ለቸልሲ ጥሩ ፈራሚ ይመስላል። ኤንዞ ማሬስካ በአመቱ መጀመሪያ በጥሩ ሁኔታ ጀምሮ ነበር። ነገር ግን የውድድር ዓመቱ በተጋመሰ ቁጥር ቸልሲዎች በአጥቂ መስመር ላይ ትልቅ ክፍተቶችን በስተዋል። ክለቡ ባለፈው ክረምት በአጥቂ ክፍል ውስጥ ባደረጋቸው አንዳንድ ፊርማዎች በኋላ በዚህ ክረምት ፊርማዎችን ለማድረግ ዝግጁ ናቸው። ፔድሮ ኔቶ፣ ጄደን ሳንቾ፣ ጃኦ ፌሊክስ ሁሉም ባለፈው ክረምት የመጡ ናቸው። ነገር ግን የመጡት ተጫዋቾች እንግዲህ አንዳንዶቹ ሊለቁ እንደሚችሉ ይታመናል። በተለይ ጃኦ ፌሊክስ ከክለቡ እንደሚለቅ እርግጥ ነው። ሮጀርስ በእርግጠኝነት ጉልህ የሆነ ማሻሻያ የሚሆን ይመስላል። ሞርጋን ሮጀርስ ከብዙ የእግር ኳስ ቤተሰቦችም አስደናቂ ውዴታ እየመጣለት ነው። ይህ በእንዲህ እንዳለ እንግዲህ ከጀርመናዊ ኮከብ ጀማል ሙሴላ ጋር በቶኒ ካሳሪኖ ተነጻጽሯል። አሁን ስለ ሞርጋን ሮጀርስ ብዙ አድናቆቶች እየቀረቡ ነው። በቀጣይ ክረምትም ስለ ሮጀርስ የወደፊት ሁኔታ ግምቶችን የበለጠ እንደምንሰማ ነው። አሁን ላይ እየወጡ ያሉ መረጃዎች እያሳዩን የሚገኙት ሊቨርፑል ልምድ ያለውን ተጫዋች ለማስፈረም 45 ሚሊዮን ዩሮ የዝውውር ሂሳብ ሊከፍሉ ይችላሉ። ሊቨርፑሎች በዚህ ክረምት የዩቬንቱስን ኮከብ አንድሪያ ካምቢያሶን ለማዘዋወር ሊንቀሳቀሱ እንደሚችሉ ነው የተዘገበው። የጣሊያን ኢንተርናሽናል በሴሪኤ እያበራ ሲሆን አሁን በፕሪምየር ሊግ ግዙፍ ክለቦች ሊቨርፑል እና ሲቲ ራዳር ውስጥም ይገኛል። ካምቢያሶ ወደ 45 ሚሊዮን ዩሮ የሚደርስ መሸጫ ዋጋ እንዳለው ከካልቺዮ መርካቶ የወጣው ዘገባ ያሳያል። በቀኝና በግራ መስመር መጫወት የሚችለው ካምቢያሶ በገበያው ላይ ማራኪ አማራጭ ይመስላል። በአርኔስ ሎት ቡድን ውስጥም ቁልፍ ሚናን መጫወትም የሚችል ሰው ነው። ሊቨርፑሎች በዚህ ክረምት ትሬንት አሌክዛንደር አርኖልድን መተካት ይፈልጋሉ። አንድሪያ ካምቢያሶንም ተመራጭ እጩ የሆነ ይመስላል። የካምቢያሶ ዝውውር ቀላል አይሆንም፣ ነገር ግን ቀያዮቹ በዚህ የክረምት የዝውውር መስኮት ወቅትም ትሬንት አሌግዛንድር አርኖልድን መተካት ያስፈልጋቸዋል። እንግሊዛዊው ኢንተርናሽናል በዓለም ላይ ካሉ ምርጥ የቀይ መስመር ተከላካዮች አንዱ ነው። ካምቢያሶ ግን የአርኖልድን ያክል ስሙ ከፍ ብሎ መጠራት አልጀመረም። ነገር ግን ተጫዋቹ የግራ መስመር ተከላካይ ሆኖ መጫወትም ይችላል። ይህም ደግሞ ደካማ ጊዜን ላሳለፈው አንድሪ ሮበርትሰንም ጥሩ ተፎካካሪ ሊሆን ይችላል። አንድራ ካምቢያሶ ከጊዜ ወደ ጊዜ እየተሻሻለ ያለ ሲሆን የሊቨርፑል ቡድንን መቀላቀል ጥሩ ሊሆንለትም ይችላል። ሊቨርፑል እንደ ካምቢያሶ ላለ ተጫዋችም አጓጊ አማራጭ እንደሚሆን ጥርጥር የለውም። የመርሲሳይዱ ሀያል ክለብ የፕሪሚየር ሊግ ዋንጫውን አሸንፏል። እናም በእርግጠኝነትም በሚቀጥሉ ዓመት በድጋሚ የሊጉን ዋንጫ ለማሸነፍና ቻምፒየንስ ሊግንም ለማሸነፍም ይሰራሉ ተብሎ ነው የሚጠበቀው። ክለቡን መልቀቅ የሚፈልገው የማንቸስተር ዩናይትድ ኮከብ ወኪል ከማንቸስተር ሲቲ ባለስልጣናት ጋር ታይቷል። በማርከስ ራሽፎርድ የማንቸስተር ዩናይትድ ወደፊት ቆይታ ዙሪያ ያለው ግምት ተጠናክሮ መቀጠሉን ተከትሎ ወኪሉና ወንድሙ ድዋይን ማይናርድ በክለቡ በኢቲሃድ ስቴዲየም መታየቱ ዴይሊ ሜል ዘግበዋል። እድገቱ በማንቸስተር ዙሪያ ሆኖ ወደ ተቀናቃኙ ማንቸስተር ሲቲ ሊያመራ ነው መባሉ አስደንጋጭ በመሆኑ ብዙ ትችቶችን እያስተናገደ ነው። ይህ የዝውውር ሀሳብ ከአንድ ዓመት በፊት የማይታሰብ ነበር። ተጫዋቹ ከአሰልጣኝ ሩበን አሞሪም ጋር ፍጥጫ ውስጥ ስለገባ ራሽፈርድ በዩናይትድ ወደፊት ተስፋ የለውም። ይህም ደግሞ አጥቂው ከኦልትራፎርድ የመልቀቅ ፍላጎት እንዳለው ግልጽ ነው። ማርከስ ራይፎርድ አሁን ላይ አስተን ቪላ ጥሩ ነገሮችን እያሳየ ነው። በጥር የዝውውር መስኮት ራሽፎርድ በውሰት ወደ አስተን ቪላ መዘዋወሩ ይታወሳል። በዚህ የውድድር ዓመት የፕሪምየር ሊግ፣ ቻምፒየንስ ሊግ ጥሩ እንቅስቃሴዎችን እያደረገ ነው። ዩናይትዶች አጥቂውን በክረምቱ በቋሚነትም ለመሸጥ ሲፈልጉ፣ ራሽፎርድ የቻምፒየንስ ሊግ እግር ኳስ ለመጫወትም ወደሚችልበት ክለብ መዘዋወርን ይፈልጋል። ቪላ የማርከስ ራይፎርድን የውሰት ዝውውር ቋሚ ማድረግ አማራጭ ቢኖረውም በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ስለመጫወቱ ዋስትና የላቸውም የራሽፎርድ ወኪልና ወንድሙ ከሲቲ ባለስልጣናት ጋር በኢቲያድ ስቴዲየም ተቀምጠው የተነጋገሩ ሲሆን ተጫዋቹ ወደ ማንቸስተር ከተማ ሌላኛው ቡድን ሊያመራ ነው የሚለው ወሬ አሁን ላይ ከፍ ብሎ እየተሰማ ነው። ሲቲ ራሽፎርድን ከማንቸስተር ዩናይትድ የማስፈረም እድል ዋለው። ሲቲ ምንም አይነት ይፋዊ ጥያቄ ባያቀርብም የተጫዋቹ ወኪል ግን በኢቲያድ መገኘቱ የፔፕ ጓርዲዮላ ቡድን ለ ሀያ ሰባት ዓመቱ ተጫዋች ደፋር እርምጃ ሊወስድ እንደሚችል ግምቶችን አስነስቷል። ዩናይትዶች ራሽፈርድን ለተቀናቃኛቸው ለመሸጥ በፍጹም አያስበም። ራሽፈርድ ወደ ባርሴሎና መዘውርን ይመርጣል። ያ እንዲሆን ደግሞ ደሞዙን ለመቀነስ ዝግጁ ነው። እንግሊዛዊ አጥቂ ወደ ቶትናም ሊዘዋወር ይችላል ተብሎ ቢነሳም ነገር ግን እርሱንም የመቀላቀል ዕድል አይቀበልም ተብሎ ነው የሚጠበቀው። ለሊቨርፑል ትልቅ ማበረታቻም የሆነ ዝውውር ሊመጣ ነው። የሪያል ማድሪዱ ኮከብ ሮድሪጎ ጉባይሽ ለሊቨርፑልና ለሌሎች ክለቦች ትልቅ መነቃቃት የሚሆን የዝውውር ፍንጭን እየሰጠ ይገኛል። አሁንም ተጫዋቹ በዚህ ክረምት የወደፊት ህይወቱ ላይም ውሳኔ እንደሚያሳልፍ ነው የተዘገበው። የብራዚል አቢብ ኢንተርናሽናል ለሪያል ማድሪድ በቅርብ ጊዜያትም ጥሩ ነገሮች ያልተሰሙበትም አሁን ላይ ሮድሪጎ ወደ ሌላ ቦታ ለመዘዋወር ክፍት እንደሆነ ይታወቃል። ይህም በእርግጠኝነት በርካታ ከፍተኛ ክለቦች በንቃት እንዲከታተሉ ነው የሚያደርገው። ከማድሪድ በክረምቱ መልቀቅ ለሮድሪጎ አስደሳች እንደሚሆን የዘገበው ማርካ ነው። ሮድሪጎ በፕሪምየር ሊጉ ባሉ ክለቦችም በጣም እየተፈለገ ነው። ሊቨርፑል በቅርቡ በ24 ዓመቱ ኮኮብ ጋር መገናኘቱን ፊጂ ያዘግቡ የነበረው ሲሆን በአርሰናልም እንደሚፈለግ ሲሰማ ነበር። እነዚህ ሁለቱ ክለቦች በዚህ ክረምት ለአጥቂ ተጫዋችም በገበያው ውስጥ ሊሆኑ እንደሚችሉ ይጠበቃል። ነገር ግን ሮድሪጎ ለማንኛውም ዝውሩ በጣም ገና ነው። ሮድሪጎ በእርግጠኝነት ለአርሰናል መደበኛ ጀማሪ ሊሆን ይችላል እና ምናልባትም የሚያስፈልጋቸውን ተጨማሪ የጎል አስተዋጽኦችንም ሊሰጣቸው ይችላል። ሊቨርፑል በበኩሉ እንደ ዳርዊን ኑኔስ፣ ለጉዳት ተጋላጭ የሆነው ዲየጎ ዦታን የመሳሰሉ ተጫዋቾችን በማሻሻሉ ረገድም ሮድሪጎ በዝውውሩ ላይ ደስተኛ እንደሚያደርጋቸው ጥርጥር የለውም። ማድሪዶች እንደሚቆይ ሊያሳምኑት ከፈለጉ በሚቀጥሉት ሳምንታት ውስጥ ለሱ ተጨማሪ ቦታ እንደሚሰጡት ቃል ይገቡለታል። ካልሆነ ግን ለአውሮፓ ባላንጦች ክለቦች ተጫዋቹን በመሸጥም የእንግሊዝ ቡድኖችን ለማጠናከር ይገደዳሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ቶትናም ሆትስፐርስ፣ እና ዌስትሃም ዩናይትድ ጋር አንድ ተጫዋች ዝውውር ላይ ይፈካከራሉ። ማንቸስተር ዩናይትድ፣ ቶትናም እና ዌስትሃም በዚህ ክረምት ለኢንተር ሚላን ተጫዋች ከዋነኞቹ ዝውውር ፈላጊዎች መካከል ናቸው ብለዋል ኬቸንዶፍ ሳይድ። በዘገባው ከሶስቱ ክለቦች በተጨማሪ ሌሎችም የፕሪምየር ሊግ ቡድን የሆኑት እንደ ቦርንመስ፣ ኤቨርተንም እንግዲህ ተጫዋቹን ፍላጎት አላቸው። የተጫዋቹ ዋጋ 55 ሚሊዮን ዩሮ ነው። ቪክተር ሊንደሎፍ እና ጆኒ ኢቫንስ በዚህ ክረምት ኮንትራታቸው ሲጠናቀቅ መልቀቅ ስለሚጠበቅባቸው ማንቸስተር ዩናይትድ የተከላካይ ክፍሉን ለመሙላት ይፈልጋል። ቢሴክ ደግሞ በዩናይትድ ከሚታሰቡት በርካታ ስሞች አንደኛው ነው ሲሉ ምንጮች ተናግረዋል። ነገር ግን እስካሁን ምንም አይነት ግንኙነት አልተጀመረም ወይም ደግሞ ምንም አይነት ዋጋዎችም አልቀረቡም። ሆኖም ግን ኢንተር ሚላን በዚህ ክረምት ለቢሴክ ዝውውር ክፍት ይመስላል። ኢንተር ወደ ሃምሳ አምስት ሚሊዮን ዩሮ የሚገኝ ክፍያንም ካገኘ ጥያቄዎችን የሚቀበል ይመስላል። ለጀርመናዊ ኢንተርናሽናል ግልጽ የሆነ ፍላጎት እየታየ ነው። ዩናይትድ በቅርብ ጊዜያት እሱን ሲከታተሉት ነበር። ስፐርስ ና ዌስትሃም ዩናይትድም እንዲሁ ይፈልጉታል። ቢሴክ ከተዘዋወረም የት እንደሚፈረም የሚጠበቅ ይሆናል። ነገር ግን ለብዙ የፕሪሚየር ሊግ ቡድኖች ወይም ክለቦች ግን ጥሩ ፊርማ ሊሆን የሚችል ይመስላል። አሁንም ቢሴክ የዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜን እንግዲህ ለመጫወት እያሰበ እንደሆነ የኢንተር ሚላን ቡድን አካል ነው ስለዚህም ፍላጎቱ አለ። ክለቦችም ለሱ አስደሳችና ትልቅ ፕሮጀክትም የማቅረብ እድል ይኖራቸዋል። ዩናይትድ ና ቶትናም በጣም ደካማ የውድድር ዘመንን አሳልፈዋል። ስለዚህም አሁን እሱን መቀላቀል ትንሽ ከባድ ይመስላል ይበንዲ እንዳለ ግን፣ ወስተሃምም እንዲሁ ተመሳሳይ አይነት ደረጃ ላይ የሚገኙ ቡድኖች ናቸው። የሃያ አራት ዓመቱ መደበኛ ጨዋታን በተሻለ የሚያገኝበት ቦታን ወይም ዋስጥና መስጠት የሚችሉ ክለብን መቀላቀልን ይመርጣል ተብሎ ይታሰባል። በተለይ ደግሞ የአውሮፓ ቻምፒየንስ ሊግን ደግሞ ከእነዚህ ክለቦች አንዳቸው መሳተፋቸውን ያረጋግጣሉ፣ ከቶተንሃም እና ከማንቸስተር ዩናይትድ እና ያንንም ከግምት ውስጥ ሊያስገባ እንደሚችል ነው የሚነገረው። አስተን ቪላ በ35 ሚሊዮን ዩሮ የሴሪ ኤውን አማካይ ለማስፈረም ፍላጎቱ አለው። የአስተን ቪላው አለቃ ኡናይ ኤምሪ ከላትሲዮ አማካይ ማቲዮ ጉንዶዚ ጋር በድጋሚ ለመገናኘትም ግፊት እያደረጉ ነው ተብለዋል። ስፔናዊው አሰልጣኝ በአርሰናል አብረውት በነበሩበት ወቅትም አማካዩን በለጋ እድሜው ወደ ኮከብነት ደረጃ በማምራት ትልቅ ሚናን ተጫውተዋል። የ26 ዓመቱ ተጫዋች በ2023 ክረምት ለላትሲዮ ከመፈረሙ በፊት በማርሴይ መጫወቱም ይታወሳል። በክረምት ኡናይ ኤምሪ ማቴዮ ጉንዶዚን ይፈልጋል። ኡናይ ኤምሪ በቪላ ፓርክ አስደናቂ ውጤቶችን እያመጣ ነው። ምንም እንኳን ትልልቅ እንግዲህ የመሃል ሜዳ ባለተሰጦችን ቢይዝም ኡናይ ኤምሪ የጉንዶዚን ፊርማ ግን እየተመኘው ነው። በቪላ ፓርክም እንደ ዩሪ ተለማንስ፣ እንዲሁ አማዱ ኦናና ና ጆመጊን ቢኖሩም ከማቴዮ ጉንዶዚ ጋር ያለው ዳግም መገናኘት ግን አሁንም ይፈልገዋል። ኢንተር ሚላን ና ኒውካስል ዩናይትድን በማቴዮ ጉንዶዚ ዝውውር ላይ ይገኛሉ እንደ ኢንተር ላይቭ ዘገባ ቪላዎች ለፈረንሳዊው አማካይ ከኒውካስል ዩናይትድ እና ከኢንተር ሚላን ጋር ፍልሚያ ላይ ናቸው። ምንጩ እንዳረጋገጠው የላትሲዮ ፕሬዚደንት ክላውዲዮ ሎቶ እንግዲህ አማካዩን በ35 ሚሊዮን ዩሮ ለመሸጥ ፍቃደኛ መሆናቸው ተነግሯል። ምንጩ አክሎም እንደገለጸው ኢንተር ይህንን ቁጥር ለመክፈልም ፍቃደኛ አይደሉም። ስለዚህም የዝውውር ፉክክሩ በኒውካስል ዩናይትድ እና በቪላ ሊሆን ይችላል። ምክንያቱም ከጣሊያኑ ሻምፒዮን ጋር ሲነጻጸር ጤናማ ፋይናንስ አላቸው። የላትሲዮ የዝውውር ስትራቴጂ በቻምፒየንስ ሊግ ውድድር ውጤት ላይ ከፍተኛ ተጽዕኖ እንዲያሳድር ልብ ሊባል ይገባል። ላትሲዎች በአውሮፓ የክለቦች ውድድር ውስጥም ቦታ ካገኙ ትልልቅ ተጫዋቾችን የማቆየት እድላቸው ከፍተኛ ይሆናል ተብሎ ነው አሁን ላይ እየተጠበቀም የሚገኘው። የዩቬንቱሱ ኮከብ አዲስ ኮንትራት ለመፈረም ተስማምተዋል። የኖቲንግሃም ፎረስትና ዌስትሃምንም ጥያቄ ውድቅ አድርጓል። የዩቬንቱሱ ተከላካይ ፍሬድሪኮ ጋቲ ኮንትራቱ እስከ 2030 ድረስ ለማራዘም መስማማቱ ተነግሯል። የ26 ዓመቱ ተጫዋች ጥቂት ዓመታት ውስጥም በሴሪአ ባሳየው ድንቅ ብቃትም ወደ ጣሊያን ብሔራዊ ቡድን መጨመሩን ተከትሎ በ2022 ክረምት ክለቡን ተቀላቅሏል። የማልተከላካዩ አሁን ላይ ራሱን ከኋላ እንግዲህ እንደ ዋና ሰው አድርጎ አሳይቷል። በዩቬንቱስ በዚህ ዓመትም ካፕቴን መሆኑ ተመልክተነዋል። ጣሊያናዊው አዲሱን ለመፈራረም ንግግሮች ከተጀመሩ ቢቆዩም ከቲየጎ ሞታ ጋር ያለው ግንኙነት ሲበላሽም የሁለቱ ወገኖች ድርድር ቆሟል። ቢሆንም ግን የጋቲ የክለብ ምሰሶነት ደረጃ በኢጎር ቱዶር የተረጋገጠ ሲሆን ከጉዳቱ ካገገመ በኋላ በመደበኛነት ጀማሪ ቦታውንም እንዲመለስ ይጠበቃል። ፍሬድሪኮ ጋቲ አሁን ላይ እውነተኛ የዩቬንቱስ ተከላካይ መስመር መሪ ነው። በቅርብ ሳምንታት ውስጥም የዩቬንቱስ እና ጋቲ ንግግራቸውን የቀጠሉ ይመስላሉ። ጣሊያናዊው ጋዜጠኛ ኒኮላ ሺራ እንዳለው ተጫዋቹ ኮንትራቱን ለማራዘም የመጨረሻ ደረጃ ላይ ይገኛል። የዝውውር ገበያው ኤክስፐርት ሁለት ወገኖች ከ2028 እስከ 2030 ድረስም ኮንትራት ለማራዘም ከስምምነት ላይ መድረሳቸውንና ለተጨማሪ አንድ ዓመትም አማራጭ አለው ብለዋል። ተከላካዩ የደሞዝ ጭማሪን አግኝተዋል። በአዲሱ ኮንትራቱ የተጣራ በዓመት 2.5 ሚሊዮን ዩሮም እንደሚያገኝ ይጠበቃል። ኒኮላ ሼር አክሎም ጋቲ ከፕሪሚየር ሊግ ክለቦች ብዙ ጥያቄዎችን ውድቅ አድርጓል። ጋቲ ከኤቨርተን፣ ኖቲንግሃም ፎረስትና ዌስትሃም ዩናይትድ ጥያቄዎች መጥተውለት ነበር። የጣሊያናዊው ኢንተርናሽናል በቅርብ ሳምንታት ወደ ኒውካስል ዩናይትድ ከመዘወር ጋር ሲነሳ ቆይተዋል። የሆነ ሆኖ ግን እሱ የሚሄድበት ምንም ምክንያት እንደሌለው መግለጽም በትውልድ ከተማው ቱሪን የመቆየት ፍላጎቱን አሳይተዋል። በዚህ የውድድር ዘመን ጋቲ በሁሉም ውድድሮች አርባ ጨዋታዎችንም ማድረግ መቻሉን እንዲሁ የምናስታውሰው ጉዳይ ነው። ኒውካስል ዩናይትድ ሀምሳ ሚሊዮን ፓውንድ የሚገመተውን የሊቨርፑል ተጫዋች በክረምቱ ለማስፈረም እየተዘጋጀ ነው። ሊቨርፑል በአሌክዛንደር ኢሳክ ላይ ስላለው ፍላጎት ለሳምንታት ከተነገረ በኋላ ኒውካስል በዚህ ክረምት የፕሪሚየር ሊጉ አሸናፊዎች ቡድን ላይ የራሳቸውን የዝውውር ጥያቄ ለማቅረብ ማቅረባል። እንግዲህ ማክፓይሶቹ በመጋቢት ወር በካራባው ዋንጫ የፍጻሜ ጨዋታ ላይ ቀያዮቹን ካሸነፉ በኋላ ለቀጣዩ የውድድር ዘመን የአውሮፓ እግር ኳስ ዋስትና ተሰጥቷቸዋል። ማክፓይሶቹ በቶፕ አምስት ውስጥ መሆናቸውን ካረጋገጡ የሚፈልጓቸውን የዝውውር ኢላማዎችንም እንዲያሳኩ ትልቅ ቦታ ሊሰጣቸው ይገባል። ኒውካስል ሃርቪ ኤሊዮትን ለማስፈረም እያሰቡ ነው። በቲም ቶክ መረጃ መሰረትም ከሆነ የሃርቪ ኤሊዮት በኒውካስል ከታቀዱት የክረምቱ ፊርማዎችም ዝርዝር ውስጥ ጎልቶ ይታያል። የሴንት ጀምሰስ ፓርክ ኃላፊዎች ባለፉት ሁለት ዓመታት በፒኤስአር ስጋቶችም የዝውውር ንግዳቸው ከተገደበ በኋላ በዚህ ዓመት ትልልቅ ዝውውሮችን ማድረግ ይችላሉ። ምንም እንኳን ከሊቨርፑል የ22 ዓመቱን ተጫዋች ለዝውውር ዝግጁ ለማድረግም በአቅዱም የኤዲሃው ቡድን አሁንም ዝውውሩን ሊገፉት ይችላሉ። ሪፖርቱ ማክፓይሶቹ የተጫዋቹን እንግዲህ የቀያዮቹን ተጫዋች የማስፈረመም ሀምሳ ሚሊዮን ፓውንድ ወይም ደግሞ ከዚያ በላይ መክፈል ሊያስፈልጋቸው እንደሚችል ተገልጿል። ኮንትራቱ ሁለት ዓመት የሚቀረውና በቂ ፕሪምየር ሊግ ልምድ ያለው ተጫዋች ዋጋው ከፍ ማለቱ አያስገርምም። ሀርቪ ኤሊዮት ከሊቨርፑል ኤኮ በወጣ ዘገባ መሰረትም በዚህ ሳምንት ምርጫው በአንፌልድ መቆየት እንደሆነም የተነገረ ቢሆንም ኒውካስል አሁንም መርሲሳይደን ትቶ ወደ እነሱ እንደሚመጣም ይመክራሉ። ሊቨርፑል 50 ሚሊዮን ፓውንድ ዋጋ መጠየቁ ኤሊዮትን ማጣት እንደማይፈልጉ እሱን ለመሸጥም ወደ ድርድር ለመግባትም ትልቅ አቅርቦት እንደሚጠይቁ ጭምር በግልጽ ማሳየታቸውን አሁን ላይ እየተገለጸም እንደሚገኝ መረጃዎቹ ያሳዩት። የፕሪሚየር ሊጉ ኮኮ በሪያል ማድሪድ የመሃል ሜዳ ማጠናከሪያ ዝርዝሮች ውስጥም ነው። ዳኒ ሰባዮስ ቶኒ ክሮስ ከወጣ ጀምሮ በማድሪድ አማካይ ክፍል ውስጥም ለችግራቸው መልስ የሚሆን ይመስል ነበር። ነገር ግን አመቱ እየገፋ ሲሄድ ማጠናከሪያ ሊፈልጉ እንደሚችሉ አሳይቷል። ሰባዮስ ምን አይነት አጫወት እንዳለው እስካሁን ግልጽ አላደረገም። ሎስ ብላንኮዎቹ በአብዛኛው ከሪያል ሶሴዳድ ማርቲን ዙቤንዲ ጋር በቅርብ ሲያያዙ ነበር። 60 ሚሊዮን ዩሮ የውል ማፍረሻ ያለው ተጫዋችም አርሰናል እንግዲህ ፊርማውን ለማግኘት ተስማምቷል ብለው ስለሚያምኑ ጠንካራ ፉክክር ለማድረግም ዝግጁ አልሆኑም። የሊቨርፑሉን አሌክሲ ማካሊስተር ጋርም ስማቸው እየተያዘ ነው። ማካሊስተር በአንፊልድ ደስተኛ እንደሆነ በመግለጽም በቅርብ ቀናት ውስጥም እነዚህን ወሬዎች ውድቅ አድርጎ ነበር። አሁን ግን ራዲዮ ማርካ እንዳስነበበው ተጫዋቹ ከሪያል ማድሪድ ሰዎች ጋር መወያየቱን ገልጿል። ማድሪዶች ቶኔ ክሮስን ለመተካት እንደ አንዱ አማራጭም ማካሊስተር ላይ ብለው ያምናሉ። የኒውካስል ዩናይትድ አማካይ ሳንድሮ ቶናሊንም በቅረብ ወራት ውስጥ ከማድሪድ ጋር ስሙ ሲነሳ ቆይተዋል። ቶናሊ ማድሪዶች ለአማካይ ክፍላቸው እንደ አማራጭ ያዩት ሁለተኛው ስም ነበር። ቶናሊ ከረጅም ጊዜ እገዳው ከተመለሰ በኋላ ምን ያክል ጥሩ ሊሆን እንደሚችልም ማሳየቱን ቀጥሏል። ሪያል ማድሪድ ቶናሊ ወይም ደግሞ ማካሊስተርን ወደ ሳንቲያጎ ቤርናቢው ይወስዳሉ የሚለው ይጠበቃል። ሁለቱም ተጫዋቾች ከማርቲን ዙቤሜንዲ በጣም የተሻሉ ይመስላሉ። ነገር ግን በውላቸው ውስጥ ግን ምንም አይነት ማፍረሻ የላቸውም። ሊቨርፑልም ሆነ ኒውካስል ዩናይትድ አማካዮቹን ለመሸጥም ፍላጎት የላቸውም። ሪያል ማድሪድ እንግዲህ በሀያዎቹ መጀመሪያ ወይም በአስራዎቹ እድሜ መጨረሻ ላይ ባሉ ተጫዋቾች ላይ ብዙ ወጪዎችን ለማውጣት ዝግጆች እንደሆኑም ጭምር ነው አሁን ላይ እየተገለጸም የሚገኘው። ሌላኛው ማንቸስተር ዩናይትዶች የ29 ዓመቱን አጥቂ ለማስፈረም በድጋሚ ስሙ እየተያዘ ነው። ማንቸስተር ዩናይትዶች በውድድር አመቱ መጨረሻ ፓትሪክ ሼከን ከባየር ሌቨርኩዘን ለማስፈረም አጥቂ ክፍላቸውንም ለማሻሻል ይፈልጋሉ። የ29 ዓመቱ አጥቂ በውድድር አመቱ በቡንደስሊጋ ጥሩ እንቅስቃሴዎችን አድርጓል። ማንቸስተር ዩናይትድንም በክረምቱ በተመጣጣኝ ዋጋ ሊያስፈርሙትም ይፈልጋሉ። አጥቂው 34 ሚሊዮን ፓውንድ እንደሚገመት ተዘግቧል እና ማንቸስተር ዩናይትድ ስምምነቱን ማግኘት ይችል እንደሆነ ይጠበቃል። እንደ ጂኤምኤስ ዘገባ ከቅርብ ወራት ወዲህ ከበርካታ አጥቂ ተጫዋቾች ጋር ስማቸው ተገናኝቷል። የቡንደስሊጋው አጥቂ በተመጣጣኝ ገንዘብም ለችግሮቻቸው ጥሩ መፍትሄ እንደሚሆንም ያምናሉ። ተጫዋቹ ከቸልሲ ጋርም ስሙ ተያይዟል። ለአጥቂው የፕሪምየር ሊግ እንቅስቃሴ አጓጊ ሊሆን ይችላል። አጥቂው ወደ ፕሪምየር ሊግ የመሄድ ሀሳብም ሊስበው ይችላል። ለሱ እንግዲህ ትልቅ እድልም ይሆናል። በእንግሊዝ እግር ኳስ ውስጥም ያለውን ብቃት ለማሳየት ይፈልጋል። አጥቂው በብቃቱ ጫፍ ላይ ነው። በፕሪሚየር ሊግ ውስጥም ራሱን ማሳየት ነው የሚፈልገው። ቼክ ሪፐብሊካዊ ኢንተርናሽናል በሁሉም ውድድሮች ሀያ አምስት ጎሎችን ያስቆጠረ ሲሆን በፕሪሚየር ሊጉ ጥሩ ውጤትን የማስመዝገብ ባህሪም አለው። ለማንቸስተር ዩናይትድም ፓትሪክ ሼክ የጥራት ጭማሪ መሆንም ይችላል። ሼክ በማንቸስተር የጆሽዋ ዘርክዚና ራስመስ ሆይለንድም ጥሩ ማሻሻያ መሆኑን ማረጋገጥ ይችላል። ሁለቱም ተጫዋቾች በዘንድሮ የውድድር ዘመን ደካማ ሆነው ነበር። ማንቸስተር ዩናይትድ ማሻሻያ ማምጣትም ይኖርበታል ተብሎ ይታሰባል። ለማንቸስተር የዘንድሮ የውድድር ዘመን በጣም ተስፋ አስቆራጭ ነበር። ማንቸስተር ዩናይትድ በሚቀጥለው ዓመት በጠንካራ ሁኔታ ለመመለስ በቡድናቸው ውስጥ ያሉትን ድክመቶች ማስተካከልም አለባቸው። ፓትሪክ ሽክ በሚቀጥለው ሲዝን በማንቸስተር ዩናይትድ አጥቂ እንግዲህ ግቦችንና የፈጠራዎችንም ይጨምራል። ተጫዋቹ ወደ ኦልትራፎርድ ቢመጣ ጥሩ የመስራት ልምድም አለው። በዚህ የውድድር ዘመን በቡንደስሊጋው በየ78 ደቂቃውም አማካይ ጎል እያስቆጠረ የሚገኝ የተረጋገጠ ጎል አስቆጣሪ ነው። በማንቸስተር ዩናይትድ ወቅታዊ አማራጮች ላይም ትልቅ ማሻሻያ መሆኑን ማረጋገጥ ይችላል ተብሎ ነው የሚጠበቀው። ቸልሲዎች ሶስት የቦሪሲያ ዶርትመንድ ኮከቦችን ለማስፈረም ከፍተኛ ጥረት ለማድረግ ተዘጋጅተዋል። ቸልሲዎች በዚህ ክረምት በቡድናቸው ላይ ትልቅ ለውጦችን ለማድረግ ከቦሪሲያ ዶርትመንድ ሶስት ፈራሚዎችን ለማግኘትም መዘጋጀታቸው ተነግረዋል። ኤንዞ ማሬስካ ማውሪዚዮ ፖቼቲኖን በአሰልጣኝነት ከተካ በኋላ አንዳንድ አውንታዊና የእድገት ምልክቶች ቢታዩም ሰማያዊዎቹ ግን ሌላ ትንሽ የሚያበሳጭ የውድድር ዘመንን ያሳለፉት። ምንም እንኳን የማሬስካ ቡድን በፕሪምየር ሊግ የደረጃ ሰንጠረዥ አምስተኛ ደረጃ ላይ ቢገኝም ቼልሲዎች ግን አሁንም መሆን የሚፈልጉበት ቦታ በጣም ሩቅ ናቸው። ይህንን ቡድን ለማሻሻል ተጨማሪ ስራ እንደሚያስፈልግ ግልጽ ነው። እንደገና የዋንጫ ተፎካካሪ ለመሆን ከተፈለገ ትልልቅ ዝውውሮች ይጠበቃሉ። በክረምቱ ሰማያዊዎቹ ከዶርትሙንድ ሶስት ተጫዋቾችን ለማምጣት የተዘጋጁ ያደረጉ ይመስላሉ። ከፌጂያስ የወጣው ዘገባ እንደሚያመለክተው ቸልሲ አይናቸውን በሶስቱ የዶርትሙንድ ኮከቦች ጄሚ ባይኖ ጌቴንስ፣ ካሪም አዲየሚ እና ግሪጎር ኮቤል ላይም አድርገዋል። የምዕራብ ለንደን ቡድን ወቅታዊ ችግራቸውን ስንመለከት እነዚህን ፊርማዎች በእርግጠኝነት በሚቀጥለው የውድድር ዘመን እውነተኛ ለውጥን ሊያመጡ የሚችሉ ጥሩ ተጫዋቾች ይመስላሉ። ጄሚ ባይኖ ጌቴንስ ና ካሪም አድየሚ እንደ ሳንቾ ፔድሮኔት ና ኖኖ ማንዶኬ ባሉ ወጥነት በሌላቸው ተጫዋቾች ላይ ማሻሻያዎች ይሆኑላቸዋል። ይህ በእንዲህ እንዳለ ኮቤል ደግሞ ለቼልሲ ጥሩ አማራጭ ሲሆን፣ ከሮበርት ሳንቼዝ በተሻለ በግብ ጠባቂ ቦታ ላይ የተሻለ ምርጫ ሊሆን ይችላል። ቸልሲዎች ብዙ ወጣት ተጫዋቾችን የማስፈረም ፖሊሲያቸውን እንደገና ማጤንና በምትኩ ደግሞ ተጨማሪ ልምድ ያላቸውን ተጫዋቾችም ለማስፈረም እያሰቡ ነው። ጄሚ ባይኖጌቴንስ እንደ ካሪም አዲየሚ ብዙ ተስፋዎችን አሳይተዋል። ነገር ግን አሁንም ከብዙዎች አሁንም እንግዲህ የቸልሲ ተጫዋቾች ጋር ተመሳሳይ አቅም ያላቸው ይመስላሉ ተብሎ ነው የሚጠበቀው። አደም ዋርተን በሊቨርፑል ከታላላቅ ኢላማዎች አንደኛው ነው። ሊቨርፑል በዚህ ክረምት ቡድናቸውን ለማደስ አዳዲስ ተጫዋቾችን ይፈልጋሉ። እንደ ትሬንት አሌክዛንድር አርኖልድ፣ ዳርዊን ኑኔስ፣ ዲዮጎ ጆታ ያሉ ተጫዋቾች በክረምት ከአንፊልድ ይለቁ እንደሚችሉ የታወቀ ጉዳይ ሲሆን አርኔ ስሎት በገበያው ላይም የበለጠ ጥረት ያለው ቡድን ለመጨመር ንቁ ሆነዋል። በፕሪሚየር ሊጉ አሸናፊ በመሆናቸው ከፍተኛ ገቢ ያገኙት ኔዘርላንዳዊ አሰልጣኝ በገቢያው ላይ አዳዲስ አማራጮችን እንዲያሰቡም ይረዳቸዋል። በአንፊልድ በአጥቂና በተከላካይ መስመር ውስጥም አንዳንድ ስጋቶች ቢኖሩም የመሃል ሜዳው ግን አሁንም ያሉት ተጫዋቾችን አስተማማኝ ይመስላሉ። የፕሪሚየር ሊጉ አሸናፊዎች በክረምቱ አዲስ አማካይ ለማስፈረም እየፈለጉ ሲሆን ከዛ በተጨማሪ ግን አሁንም ቢሆን የፉትቦል ኢንሳይደር መረጃ የሚያሳየው የቀድሞ ስካውት የሆነው ሚኪ ብራውን ሊቨርፑል የክሪስታል ፓላሱን ሰው ለማዘዋወር ኢላማ ያደረገ መሆኑን መረጃው አውጥቷል። አዳም ዋርተን በጣም ጎበዝ ተጫዋች ነው። በመሃል ሜዳ ላይም ትልቅ ሚናን ይጫወታል። በተጨማሪም ደግሞ እሱ ገና ወጣት ነው። ቀድሞውኑ የእንግሊዝ ብሔራዊ ቡድን ተጫዋች ነው። ስለዚህም ደግሞ ብዙ ፈላጊዎችን ያገኛል። አደም ዋርተን በሊቨርፑል ውስጥም እንደ ክሪስታል ፓላስ ብዙ ጫናዎች አይኖሩበትም። አንዳንድ ተጫዋቾች ለተወሰኑ ክለቦችና ለተወሰኑ የአጮት መንገዶችም ተስማሚ ናቸው። ስለዚህም እኔ በክሪስታል ፓላስ እሱን ካየሁኝ በኋላ ወደ ሊቨርፑል ብሄድ እንደማይቸገር አምናለው። በሰማሁት መሰረት አደም ዋርተን በክረምት ውስጥ ከሊቨርፑል ታላላቅ ኢላማዎች አንደኛው ይሆናል። ይሄ ዝውውር ማድረግ ቀላል አይሆንም፣ ምክንያቱም ክሪስታል ፓላስ ምርጥ ተጫዋቾቻቸውን ማቆየት ነው የሚፈልጉት። ስለሆነም አደም ዋርተንን የሚፈልግ ክለብ ለተጫዋቹ ትልቅ ዋጋ ሊከፍል ይችላል። ፓላስ ከተጫዋቹ የሚፈልገውን ዋጋ በእጅጉ ከፍተኛ ነው፣ ክለቦችም ከአማካዩ ፊርማ ትልቅ ገንዘብም ሊያወጡ ይገደዳሉ ብለዋል። ቀያዮቹ በክለቡ የረጅም ጊዜ ተጽዕኖ ሊኖራቸው የሚችሉ ወጣት ተጫዋቾች ላይ ኢንቨስት ለማድረግ የሚፈልጋሉ። የቦርንመዙ ዲን ሃውችሰንና ሚሎስ ኪርኬዝም ኢላማ ካደረጉባቸው ተጫዋቾች መካከል ሲሆኑ አደም ዋርተንም በክረምቱ ከሊቨርፑል ጋር በተደጋጋሚ የምንሰማው ስም ሊሆን ይችላል ተብሎ ነው አሁን ላይ እየተጠበቀም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታዎችን አድርግ ያለው ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ሌሎች ፕሮግራሞችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።